ምን ይሳነዋል? እውነት ወይ መድኃኒዓለም፣ እግዚአብሔር ሆ፣ የአረመኔነታቸው አረመኔ፣ የጨካኝ ጨካኝ እግዚአብሔር ወይ ስታወሩት ራሱ ይከብዳል። እውነት በጣም አረመኔ ናቸው። ብር ራሱ ተሰጥቷቸው ከሱ ጋር የሚሰሩ እነዚህ አጋች የተባሉት ከአንዱ ቦታ አንዱ ቦታ የሚወስዱት እንደው ቢያንስ ትንሽ እንኳን የሚራራ አንጀት የላቸው። እንደው ትንሽ ትንሽ ቤት ውስጥ ወንድም አላቸው እነዚህ ሰዎች፣ አሁን እንደዚህ የሚያሰቃዩ ሰውን። ኧረ እንደው እግዚአብሔር ግን እግዚአብሔር ግን ትረፍ ብሎት ለናት የተዘጋጀ ቢላ እሱን ለመግደል ለማስወገድ እያለ እንግዲህ ሲያወራ፣ እኳን መብራን ልሳ ነው ዝግት ታደርገውና ምንም አያፍርም፣ ሲያወራ እና እግዚአብሔር ትረፍ ሲለው ደግሞ እንግዲህ ያ ወንድማችንም ተጎድቷል፣ ታውቃላችሁ። ካሜራማኑ ግን ናቲን ሊሞት የነበረውን እሱ እንግዲህ ኧረ በስመ አብ በስመ አብ በስመ አብ በስመ አብ ኧረ እንደው ሰው ህሊና የሌለው ሰው ሕሌናቸውን ሽጠው የበሉ አይውዳ። እንደውየ ሰው እንዴት እንዴት ሳስቻላቸው? ደግሞ መስፍን እንዴት ሊወጣ ቻለ ከሀገር? ይሄ ውሸት ነው የሚሆነው። እርግጠኛ ነኝ መስፍን ወጥቷል ይላሉ፣ ሊወጣ አይችልም። ምክንያቱም የመስፍን ፕሮሰሶች፣ ወረቀቶች፣ ዶክመንቶች እንዳለ ልውልጅ ነው ያሉት እንዴት ሊሄድ ይቻለ ይሄ ሰውዬ ማለት ነው? እንዴት ውሸት ሊሆን ይችላል? ሄድኩ ብሏቸው ሊሆን ይችላል እንጂ መውጣት ካገር መውጣት እንደማይችል እንግዲህ ልውል እየተናገረ ነበር ባለፈው እና አንድ እንዴት ሊሄድ ይችላል? ዘላለም እግዚአብሔር ይስጥህ። የእውነት እግዚአብሔር በተለይ ደብዳቤ ጽፎ ያስቀመጠው ልጅ እውነት ሁላችሁም ሁላችሁም እንደመርቁት የናቲን ሕይወት ያተረፈለት ከእግዚአብሔር በታች ደብዳቤ ያስቀምጦለት አድራሻቸውን እንዴት ጌት ቦታ እንደሚወስዱት ምናምን የላ አስቀመጠለት ልጅ የእውነት እግዚአብሔር፣ ያው በዛ ወንጀልም እየተሳተፈ እየሰራም ቢሆን ቢያንስ ስራው እኳን ጸጽቶት እኳን የናቲን ነፍስ ለማትረፍ ችሏል እና እውነት እግዚአብሔር ይስጠው። በስመ ፍስ ቅዱስ ጌታ ሆይ እንዴት ነው እግዚአብሔር እንዴት ይወደዋል! ይሄን ልጅ የእውነት እግዚአብሔር ይወደዋል። እነ ዘላለም በደረሱባቸው ሰዓት እንግዲህ እናቲን ከመኪና እኳን አውርደው ለመጣል ሁሉ ሙከራ እንዳደረጉ እና ቦታው እንዳልተመቻቸው ያው እግዚአብሔር ትረፍ ሲለው እንግዲህ ይሄው እነሱ ደረሱለት፣ እንጂ በጣም ከባድ ነው። አሁን ይሄ ዋና የተባለው ሌባ እሱ እዚህ ጋር ወንጀል ይሰርቶ ቤተሰቦች እንደዚህ ብናገር ብጠቁምባቸው ቤተሰቦችን ይጎዳሉ። እንደዚህ ይላል የናቲ ሕይወት የዶሮ ጫጩት የጫጩት ነፍስ ነው ያለው ናቲ። እነዚህ አረመኔ ጨካኝ አይሁዳዎች የሰውን ልጅ በቢላ ሊወጉ እንደ ከፍት እንደ ከፍት እኔ ማቀው ከፍት ሲታረድ ነው። አቤቱ ጌታ ሆይ፣ አቤቱ ማረነን፣ አቤቱ ጌታ ሆይ፣ ማረነን፣ ማረነን ክርስቶስ። ምን አይነት ጊዜ ደረስነን! መጨረሻችን እግዚአብሔር ያሳምረው፣ የንስሐ ሞት ያብቃን። እግዚአብሔር አምላክ ከእንደዚህ አይነት አውሬ እግዚአብሔር ይጠብቀን፣ የቀን አውሬ የቀን ጅብ ሳይበላን አቤቱ ጌታ ሆ። አንዳንድ ጊዜ ቆም ብለን ስናስብ በጣም ከባድ ነው። በጣም በጣም። እግዚአብሔር ግን ምን ይሳነዋል? በዛ ሰዓት ደግሞ የትራፊክ ምንድን ነው ትራፊክ በጣም መንገዱ መኪና እንትን ብሎ ነበረ እንጂ በጣም ክፍት ቦታ እንደዚህ ቢያገኙ፣ ልጁ እኮ አልቆለት ነበር ናቲ። እውነት በጣም እግዚአብሔር ይወደዋል እና ትረፍ ብሎት ተርፏል እንጂ ከባድ ነው። አሁን ሲያወሩ ጀሯችሁ ለመስማት ራሱ በጣም ይዘገንናል። የእውነት የፈለገው ትእዛዝ ቢሰጣቸው እንደዚህ አድርጉት ቢባሉ እንዴት አስችሏቸው ሊያረጉት ነው? እንዴት እንዴት እንዴትስ እጃቸው ይዘረጋል? እመብራን እጃቸውን ቁልፍት አድርገው እንደዚህ አይነት ለሰው ክፉ ነገር ሲያስቡ እጃቸውን እውነት ቅድስት አርሴማ እናቴ ቁልፍ አድርጋ ታስቀምጣቸው የእውነት ልሳናቸውን ዝግትት አድርገው ለሰው ልጅ ይህን ያክል አረመኔ የጨካኝ የፈለገው ግደሉት ቢባሉ የፈለገው እንደዚህ አድርጎ ቢባሉ፣ እረብስማ አንፈስ ቅዱስ እግዚአብሔር ግን እውነት አሁን ናቲ ተሽሎት ይህንን ቪዲዮ ይህንን እንትን ሲያዩ የራሱ የራሱ በሽታ ነው እውነት ይሄ ራሱ ሲታይ የቆየ እንትናቸውን እንትን ስትይ በጣም ይከብዳል። መስፍን፣ የስራ ይስጥህ፣ እግዚአብሔር የስራ ይስጥህ። በሰማይ በሰማይ ቤት የለ፣ በምድር ቤት የለ፣ እሳተ ገሞራ ውስጥ አስገባ። የእውነት የስንቶችን እንባ የስንቶችን እንትን ስታሰቃየ ነበር። ካርምኔ ሰባውነት የሌለህ እንስሳ። እንስሳ እንኳን እንደው ትንሽ ይራራል። እውነት እንስሳ እኮ ይራራል። የዱር እንስሳ እራሱ በአይን ላመዳችሁ የሆነ እንትን እንትን ስታሰሙት ይራራላችኋል። እንደው ይሄ ሰው እንዴት እንዴት እንዴት እንዴት እሳስቻለው እንዴት፣ ከየት ነው የተፈጠረ? ከሰው አይደለም እንዲህ ይሄ ሰውዬ ወይኔ አይ እግዚአብሔር ሆይ ለአስችል አይሰጥም። እንግዲህ እግዚአብሔር ለአስችል አይሰጥም ትረፍ ብሎ ተርፏል። ናት የእውነት ይሄ ዋና የመስፍን ተላላኪ የተባለው ልጅ ሲያወራ ለመስማት እራሱ ይዘገንናችኋል። ማለት እንደፈለገው ትእዛዝ ቢሰጣቸው ፈለገው እንደዚህ አድርጎ ቢባሉ እኔ እንጃ የእውነት ህሊና ያለው ሰው በፍጹም አያደርገው። በፍጹም አረመኔ ጨካኝ፣ ምድራችን በደንብ የሰው ልጅ ተጨካክኗል። ወዴት ይሄን እንዲሆን አላቅም። ሰው ገንዘብ ብቻ አሳዳጅ ሆኗል። ከሰው ህይወት ብርን አስበልጦ ምስኪን በማያውቀው በእናት በአባቱ ንብረት ሞት ተፈርዶበት፣ ወይ መዳን ያለ እግዚአብሔር ሆይ ከእንደዚህ አይነት እግዚአብሔር ይጠብቀን፣ ይጠብቃችሁ፣ ይጠብቀን ከቀንጅብ የቀንጅብ በሉ። ቤቱ ጌታ ሆይ፣ አቤቱ አባቴ ሆይ እግዚአብሔር ሆይ እውነት ከባድ ነው፣ በጣም በዛ ላይ አሁን ላይ ያደረጉትን አድርገው የፈለጉትን ሰውን ይሄ ድንጋይ ራስ ምንም በማያውቀው በናቲ ላይ ሲጫወት የነበረው ልጅ ነው እንግዲህ ዋናው። ይሄ የተያዘው ዛሬ መርፌ ሲወገ የነበረው ምን ሲለው፣ ወይኔ ወይኔ። እግዚአብሔር፣ እግዚአብሔር ነፍስ ትረፍ ብሎት ነው ናቲ የተረፈው። እውነት ከባድ ነበር። በመጀመሪያ ደብዳቤ አስቀምጦ የሄደው ልጅ እግዚአብሔር ይስጠው። ሲቀጥል ደግሞ እነዘላለም እነልውል ህይወት ዘርተውለታል። ለህቱም ለሱም እንደገና እንደተወለዱ እውነት። ህይወት ህይወት ነው የዘሩላችሁ። እግዚአብሔር ክፉ ነገር አይንካችሁ። አረመኔ፣ ጨካኝ፣ በጣም እኔ እንጃ፣ እውነት፣ ወይኔ! የሰው ልጅ ግን ይሄን ያክል ርቀት የሚሄደው ለምንድን ነው? ገንዘብ ገንዘብ ተራ ነገር እኮ ነው። የሰው ልጅ ከግብር ይልቅ ሰው አይበልጥም። የሰውን ህይወት እያሰቃዩ ብር እግዚአብሔር የእውነት እግዚአብሔር ይወደዋል! ናቲን እግዚአብሔር ይወደዋል! እንጂ በዛ ሰዓት ባሄዱለት ኑሮ ምን እንደሚከተለው እንግዲህ እየሰማችሁ ነው። ለልጁ ምን አዘጋጅተውለት ተውለት እንደነበረ ሰሚ ሰሚ ሰሚ ጆሮ ራሱ ይዘገነን። አርነት ወላዳት ይሄንን ጉድ በጣም ከባድ ነው። ሰውዬው እንዴት ሊወጣ ቻለ? አሁን ይሄ ሰውዬ እያጭበረበረ ነው። በፍጹም መስፍን ውጭ ሀገር ሊወጣ አይችልም። ውጭ ሀገር ሊሄድ አይችልም። እንዴት ማለት ፓስፖርት? ኦኬ፣ ፓስፖርት ሌላ ፓስፖርትም ያው ማውጣት ትችያለሽ። ጠፋብኝ ምናምን ብሎ ሊያወጣ ይችላል። ግን እኔ እንጃ እኔ አላመንኩበትም። ይህ ሰውዬ ፈርቶ ሊሆን ይችላል መስፍን ያለበትን መጠቆም ስላልፈለገ ሊሆን ይችላል በራሱ ላይ ፈርዷል ይህ ዛሬ የተያዙት ሁለቱም በናቲ ላይ ህይወት የፈረዱ አንደኛው ሊገለ የነበረው ሁለተኛው ደግሞ ትእዛዝ ሲያስተላልፍ የነበረው ነው እንግዲህ እነዚህ በጣም ከባድ ነው። ይሄኛው ደግሞ ሊገለው የነበረው ለናቲ አሁን ምስጥ እንደዚህ ካወጣው ቤተሰቦችን፣ እንደዚህ የሱ ቤተሰቦች የሱ ቤተሰቦች ነፍሳቸው እንትን ነው። የናቲ ግን የዶሮ ጫጥት ነው። ሲያወራ እኮ ነው፣ አያፍርም። ይሄ ደደር ጭንቅላት፣ ዶማ ራስ ማለት ነው። የሰው ዶማ። እንደዚህ ከተናገርኩ ለቤተሰቦች ጥሩ አይደለም ይላል። ፎይ ኔ የናቲ ነፍስ ማ የዶሮ ነፍስ ነው። እንደ ይቀልዳሉ፣ እንደ ቀላጅ ናቸው፣ እንዳለ እውነት በሰው ህይወት እየቀለዱ ነው የሚኖሩት። እግዚአብሔር የስራች ውስጣችሁ የስራችሁንስ እያገኛችሁት ነው። ይኸው እየተቀጣች ነው፣ እያንዳንዴ እየተቀጣች ነው የስራ እያገኘን ግን ይሄ ሲያንሳችሁ ነው። እስር ቤት እኮ ቁጭ ብሎት እየተቀለቡ ነው የሚበሉት። ቅጣት አይደለም እና ይሄ ቅጣት አይደለም። እስር ቤት ማለት ቁጭ ብሎ መብላት መጠጣት፣ ምንም ነገር ሳይቆፍር ምን ሳይል፣ መቀጣት ያለበት ሌላ ነገር ነው። መሰቀል ልክ ልጁ ሲያሰቃዩት እንደነበሩ እነሱንም ማሰቃየት አለባቸው። እነዚህ አረመኔ፣ ሰብአዊነት የሌላቸው ድንጋይ ድንጋይ ጭንቅላት። ለማንኛውም ውዶቹ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮው ስገቡ ሁላችሁም ላይክ እያደረጋችሁ ጀምሩ። እንዲሁም ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ለምታበረታቱኝ እህት ወንድሞቼ ደግሞ ከልብ ከልብ ነው ማመሰግነው። ሰላም ተመኘሁላችሁ። ብያላችሁበት የአለም ዳርቻ ሰላማችሁ ይብዛልኝ። እወዳችኋለሁ በሌላ ቪዲዮ እስከምንገናኝ ድረስ ቸር ወሬ እያሰማን እያልናን በዚሁ እንሰናበታለን። ባይ ባይ።